ማሽን የወርቁና የብሩ እቃዎች ሁሉ አምስት ሺህ አራት መቶ ነበሩ ይላል። ምናልክ ምናልክ የወርቁና የብር እቃዎች ሁሉ አምስት ሺህ አራት መቶ ነበሩ አደለ። የደመረ ማን ነው? ስማስተዋለ፣ ማን ይደረሳለ? ተሳስተዋለ። ማሪ ማን ነው? ይህን ነው ብለ አምላክ ነው። የምር አሁን አእምሯቸውን አሰሩ። ክርስቲያኖች አምላክ እንደዚህ ደምሮ የሳሳታት ደምሮ ደምሮ ደምሮ እዚህ ጋር ሲመጣ የወርቁና የብር እቃዎች ሁሉ ሁለት ነገር ነው የወርቅና የብር እቃ ነው የደመረው። የወርቅና የብር እቃዎች ሁሉ አምስት ሺ አራት መቶ ነበሩ ይ አደለሁም ደክስ ነው ሁለት ሺህ አራት መቶ ዘጠና ዘ ነበሩ። አልተማረም አልተማረም አለች። በጣም ሚገርም ነው በእውነት። እና እንዴት ነው እንደዚህ አይነት ፀሐፊ ነው የምንቀበለው? ያልፈኝ ነው ሳላ እንደ እምነታችን አካል አድርገን እንደዛ ተቀበሉ እያሉ ነው ክርስቲያኖች። ቁራን እንድትተን ማለት ነው። ይህንን እንደ አምላክ ቃል እንድንቀበል ይፈልጋሉ። አንቀበልም። በሚያሳዝን ሁኔታ እንዲህ ያለ ጥቃቅን ስህተቶችን የሚሳሳት አካል በየትኛው ሴንስ ነው ተመልሶ ደግሞ አምላክ ሊሆን የሚችለው? ወይ አምላክነቱን እንጠራጠራለን ወይ መጽሐፉ የአምላክ ቃል ነው የሚለውን እንጠራጠራለን። በመንፈስ አታነቡም። እንዳላንዱ እስቲ ነው አንድ በመንፈስ እንዴት ድምሩን ይንገረን። እኔ ወርዳሉ በአንድ እኔ ምንም አላረግም እዚህ ጋር ማረግ ያለብኝ እስቲ ክርስቲያኖችን አስገባቸውና ይንገሩን፣ አደማመሩ መንፈሳዊ አደማመር እንዴት እንደሆነ እንዴት እንደሚቆጠር ይንገሩን። ሲቆጠር እንደዚህ ነው ነገር ከነሱ ደምሩ እንደዚህ ነው አለው አለው ሰው አስገቡ፣ ክርስቲያን ካላልሽ ሳላህ፣ ቀጥታ ያ ይሄ ነው መጽሐፉ በትክክል አምላክ እንዲገልጽ አይችልም፣ የአምላክ ቃል አይደለም። ያ ክርስቲያኖች አምላካችሁ ቁጥር ይሳሳታል፣ እንዲህ ያሉ ተራ ቁጥሮችን። እንደዛ ወደዚህ ነው የምትጋብዙ፣ ወደዚህ ነው እንድንመጣ የምትፈልጉት። እኛ ደግሞ ወደዚህ አይደለም፣ ፐርፌክት ወደሆነው አምላክ፣ የነቢያት አምላክ ያ የማይሳሳተው የሆነው መጽሐፉን አምላክ እንዲላ እንደዚህ እየሰራ ያለው መጽሐፉ ነው እንጂ አምላክ የምርም እንደዚህ ቂል ሆኖ አይደለም። አምላክ የምርም እንደዚህ አሁን ቁጥር የማይችል ሆኖ አይደለም እኮ አምላክ ኮ ፐርፌክት ነው። ግን በመጽሐፍ ነው ምን ይደረጋል ቸው መጽሐፍ ነው። እንዲ ሳላ ሳላ፣ በጣም ይቅርታ ግን ጸሐፊያቸው የማይታወቁ መጽሐፍቶች አሉ። እንዴት ነው ማለት በምን እንዴት ነው ልንቀበለው? ምን ውስጥ ያሁን ለምሳሌ እስኪ አንድ ነገር አንተም አንድ ትጠቅስልኛለህ። መጽሐፍ ዜና መዋዕል ማለት ነው፣ ምን ይላል? ብዙ ምሁራን መጽሐፍቱ የጻፈው ካህኑ እዝራ ነው ይላሉ። ይህም እውነት ይመስላ ሆኖም ግን አለ የትውልድ ዝርዝሩ ከእዝራ ዘመን በኋላ ያለውን ስለሚያመለክት ምናልባት ሌላ ሰው ጨምሮበት ይሆናል። አለ ምናልባት ሌላ ሰው ጨምሮበት ይሆናል። እንዴት ነው ሳላስቲ ስ ምን ትላለባለ እዚህ ላይ ጸሐፊዎቹ እንደማይታወቁ ስ አንዳንድ ነገሮች ጸሐፊያኑ አይታወቅም መጽሐፍ ቅዱስ በተለይ ደግሞ ዋና የእምነታቸው መሰረቱበት በአዲስ ኪዳን መጽሐፍቶች ላይ ነው እና የአዲስ ኪዳን መጽሐፍቶች እነማን ናቸው ጸሐፊያኑ ብለን ስንጠይቅ የአንዱም አይታወቅም። ለምሳሌ ማቴዎስን ማቴዎስ እንደጻፈው ምንም የሚያውቀው ማንም የሚያውቀው ታሪክ የለም። አንድም ሰው አያውቀው። ከጊዜ በኋላ ሁለት መቶ ሶስት መቶ ዓመታት በኋላ ነው መጽሐፍቶቹ በስያሜ ደረጃ የተቀመጡት። መጽሐፍቶቹን የዝም ብለው እየሰየሙ እየሰየሙ እየሰየሙ ያስቀመጡት እንጂ መጽሐፍ የሚታወቅ አይደለም። ስኮለሮች ምንድን ነው የሚሉት በዚህ ዙሪያ? እስከ ጥግ ድረስ ያጠኑ ሰዎች አሉ። ለከፍተኛ ጥናት ያደጉበት ሰዎች፣ ሴኩላሪ ሰዎችም አሉ ለዘብተኛ እና ገለልተኛ የሚባሉ ሊቃውንቶችም አሉ። የራሳቸው ምሁራንን ደግሞ ይናገራሉ። የመጽሐፍ ቅዱስ ማህበር የመጽሐፍ ቅዱስ መዝገበ ቃላት አንተ የጠቀስከው መጽሐፍ ላይ የዘሲናቲ ጋስፓራ ኢንትሮዳክሽን ባይ ፕሮፌሰር መለከተ ኦል ዘ ጋስፐል ኢን ዘ ኒው ቴስታመንት ሁሉ ወንጌሎች አር አናኒመስ ወርክስ አናኒመስ ስራዎች ናቸው አለ። አናኒመስ ወርክ ናቸው። አናኒመስ ምንድን ነው ብለን ስንጠይቅ ያው ሁላችሁም ትርጉሙን ታውቁታላችሁ በእርግጠኝነት። እና ምናልባትም ትርጉሙን የማያቅ ሰው ካለ አናኒመስ ማለት ይሄ ማለት ነው። አንደኛ ስም ያልተጻፈበት የጸሐፊው ስም፣ በደንብ ዙም ላድርግላችሁ እንድታዩት፣ ስክሪንሹት አርጌ፣ ስክሪንሹት አርጌ ዙም ላድርግላችሁ። አናኒመስ ማለት ትርጉሙን በደንብ ያዙ። ስም ያልተጻፈበት የጸሐፊው ስም ያልታወቀ የሚል ትርጉም አለው። ኦኬ አናኒመስ ማለት ሌላኛው ትርጉሙ ደግሞ ማንነቱ ያልታወቀ የሚል ትርጉም አለው። ሌላኛው ትርጉሙ ደግሞ ስም አልባ የሚል ትርጉም አለው። አናኒመስ የሚለው ቃል እና ወደ ሰነዳችን ስንመለስ ደግሞ መጽሐፍቶቹ እንደዛ ናቸው። ለምሳሌ ፕሮፌሰር ፌዝ ኒከል አሁን ባነበብኩላችሁ መጽሐፍ ላይ ሁሉም ወንጌሎች አናኒመስ ናቸው የሚል ነገር ያስቀምጣል። ኦል ፎር ጋስፐል ኢን ዘ ኒው ቴስታመንት አናኒመስ ወርክስ ኦል ዘ ጋስፓል ሁሉ መንገዶች ኢን ዘ ኒው ቴስታመንት አርአናኒ መስወርክስ ማንነት አልባ የሆኑ ስራዎች ናቸው፣ ጸሐፊ አልባ የሆኑ ጸሐፊያን ስማይታወቁ ስራዎች ናቸው ብሎ ያስቀምጣል። ሌላኛው ደግሞ ዘኒው ቴስታመንት ሂስትሪ የአዲስ ኪዳን ታሪክ በተሰኛ መጽሐፍ ላይ እንግዲህ አንድ ስኮለር ሲናገር ስሙን እዚህ ጋር ታገኛላችሁ። ምን ብሎ ያስቀምጣል? ፎርማል ስፒኪንግ፣ ቀጥታ ለማውራት ያህል አለ ቀጥታ ለማውራት ያህል ኦል ፎር ካናኒካል ሁሉም የቃኖና ወንጌሎች ነው። ካኖኒካል ጋስፐል የሚባሉት ካኖኒካል የቃኖና ነው፣ በወስ ደግሞ ወንጌል ነው። የቃኖና ወንጌላት አራት ናቸው። ማርቆስ ብላብላ ብላብላ እስከ ዮሐንስ ድረስ ይሄዳሉ። ሲንስ ዘር አውተርስ ኔም አር ኖት ሜንሽንድ ኤኒ ሄር ዊዝን ዘ ኮንቴክስት ቨርስ ኦፍ ዘ ጋስፐል ደምሰልፍስ እና አራቱም አይታወቁም። አራቱም ስማቸውን ከወንጌሉ ጋር አላስቀመጡም። ስለዚህ ፎርማሊ ስፒኪንግ ቀጥታ ለመውራት ያ የለም ስማቸው አናገኝም ነው መጽሐፉ ላይ። እዚህኛው መጽሐፍ ላይ ደግሞ አንትሮዳክሽን ቱ ዘ ባይብል የዴቪድ ኤም ካር እና የአካላን ካንወይ መጽሐፍ ነው። ሁለቱም የአዲስ ኪዳን ሊቃውንቶች ናቸው። ይህኛው የሚገርም ነገር ይናገራል። ንገራችሁ ሶቢ አር ሌፍት ዊዘ ሪያሊቲ፣ እኛ ከዚህ ሪያሊቲ ጋር ቀርተናል። ዛት ዘጋስፐል ዌር ሪትም ባይ አናኒመስ ክርስቲያንስ ዲኬድስ አፍተር ዘ ኢቨንት ዛት ዜር ሌት ምንድን ያለው ሶ ዊ አር ሌፍት ወይ ዘሪያ ሊተኛ ከዚህ እውነት ሀጋ ቀርተናል። ዘጋስፐል ወንጌሎቹ ዌሪትን ተጽፏል። ባይአናኒመስ ጸሐፊያኑ በማይታወቅ አካላት ክርስቲያንስ ያ ክርስቲያኖች ናቸው። ዲኬትስ አፍተር ኢቨንት ሪሌት ዲኬትስ ከአስርት ዓመታት በኋላ ያ ክስት ዲኬትስ ሲባል በአስርት ዓመታት የሚቆጠር ነው። ዲኬትስ አፍተር ዛት ኢቨንት ሪሌት እነሱ ከክስተቱ በኋላ ማለት ነው። እነሱ ከሚጠቅሱት ክስተት በኋላ በአስርት ዓመታት ከሚቆጠሩ ዘመናት በኋላ የተጻፉ ናቸው። ኢንደስ ኦፍ ዚስ ቡክ ዊ ዊል ሪፌር ዘ ጋስፐልስ ዩዚንግ ዘ ትራዲሽናል ኔምስ አሶሲትድ ዊዝ ኢች ዋን ነገር ግን ያ ሁሉ ከሆነ በኋላ እኛ እነዚህ መጽሐፍቶች በትራዲሽናል ስማቸው እንጠራቸዋለን። ለምሳሌ ማቴዎስ ማቴዎስ ለመግባባት ያህል ማለት ነው። ለምሳሌ እኔ ከአንድ ክርስቲያን ጋር ስዋይ አሁን ስም ባይኖራቸው እንዴት ነው ማቴዎስ ጋር ሄድም ብለው ጥቅም አለው። የሆነ ስም ቢባል ምንም ቢባል የሆነ ስም አለው አት ሊስት ይጠቅማል። ማቴዎስ መባሉ እኔ ቅር አይለኝም። ምክንያቱም የማቴዎስ ወንጌል ክፈት ብለው ሌላ ቦታ ሄድም ቀጥታ እዛ ጋር ነው የሚሄደው። ጥቅም አለው። ማቴዎስ ለጻፈው ሆኖ አይደለም። እንዲሁ ለመግባባት ያህል ማለት ነው። ኢቨን ዞ ምንም ያህል ዊ ሪኮግናይዝ ዛት ዘጋስፐል ራይተርስ አረና ውነ እንደማይታወቁ እያወቅን ነው የማቴዎስ ወንጌል የምንለው። እንደማይታወቁ እያወቅን ነው የሉቃስ ወንጌል የምንለው። ታዲያ ማን ብለው ይጥራው? ጥሩ እኮ ነው የማቴዎስ ማቴዎስ መባሉ፣ ሉቃስ ሉቃስ መባሉ አሪፍ ነው። ምክንያቱም ለመግባባት ይመቻል እንጂ እነሱ ዊናው አለ ኢቨን ዞ ዊናው ዊ ሪኮግናይዝ ዛት ዘጋስፐል ራይተርስ አረና ውነ እንደማይታወቁ እያወቅን ሉቃስ እንላለን፣ ይሄ ማቴዎስ እንላለን፣ አለ እንጂ እነሱ ጽፈውታል የሚል እምነት የለንም፣ የሚል ነገር ያስቀምጣል። ዘኒው ቴስታመንት አንድ ኢትስ ሊተረሪ ኢንቫሮንመንት ዴቪድ አውን የጻፈው መጽሐፍ ላይ ዘፎር ጋስፐልስ፣ አራቱም ወንጌሎች ዌር ሪትን አኖኒመስሊ ቢትዊን አራቱም ወንጌሎች ከሰባ ኤዲ እስከ መቶ ኤዲ ድረስ የተጻፉ ናቸው። ንሴምብል ኢንቶ ኮሌክሽን አባውት ኮሌክትድ የሆኑ ደግሞ በመቶ ሀያ አምስት ነው፣ ያ ኮሌክትድ የሆኑት ዘአውተርስ ዲድ ኖት ፕሮቫይድ ዘም ዊዝ ታይትል ጸሐፊያኑ ከታይትሉ ጋር ራሳቸውን አልጻፉም። አዘርስ አደድ ዘም ሌተር ሌሎች በኋላ ላይ ጨምሩበት እንጂ ጸሐፊያኑ ማቴዎስ ማቴዎስ አላለም፣ ሉቃስ ሉቃስ አላለም። አዘርስ አደድ ዘም ሌተር ሌሎች ናቸው በኋላ ላይ ተነስተው እገሌ የእገሌን ጽፎታል እገሌ የእገሌን ጽፎታል እያሉ ያስቀመጡት። ቸርች ፋዘሮችም ሲናገሩ በት ሮት ዘ ኤፒስትል ን ዘትሩዝ ጋድ ኖውስ፣ ያን የእብራውያን ደብዳቤ ላይ። አሁን ይሄ ቸርች ፋዘር ሲናገር አውሳቤስ የሚባል እብራውያን፣ ማን የጻፈው ብላችሁ ከጠየቃችሁኝ እግዚአብሔር ነው የሚያውቀው ብዬ ነው የምናገራችሁ ነው ያለው። ወላሁ አለም ሊትራሊ ጋድ ኖውስ ማለት አምላክ ነው የሚያውቀው ነው፣ እኔን ከጠየቃችሁኝ አንዳንዶቹ ቀለሜንጦስ ነው ይላሉ፣ አንዳንዶቹ ሉቃስ ነው ይላሉ፣ አንዳንዶቹ ብዙ ነገር ነው ይላሉ። ኢንትሩዝ ጋር ነው፣ እግዚአብሔር ብቻ ነው የሚያውቀው እኔ አላውቅም ብሎ ይመንሳል። ወላሂ አለም እያሉ ነው የሚያልሰው። ይሄ በሆነበት ሁኔታ ላይ ናና ተቀበል እንዴት ትለኛለህ? ስም አልባ የሆነውን ነገር ለህይወት እንዴት ተቀበል ትለኛለ እንዴ? የህይወት ጉዳይ ሲሆን እንዴት እንቀበላለን እኛ? እኮ ለስጋ የምንጠነቀቅ ሰዎች እኮ ነን አይደለ? ለስጋችን በጣም ነው የምንፈራው። ለምሳሌ ታማችሁ ወደ ሐኪም ቤት እየሄዳችሁ መንገድ ላይ አንድ ክኒን እንግዲህ ወድቆ ብታገኙ ይህ ክኒን ነው እንበል፣ እዚህ ጋር ያለው ነገር ኦኬ። ወድቃችሁ ይሄ ታማችሁ ወደ ሳ እየሄዳችሁ ለመውሰድ ክኒን ለመውሰድ እና መንገድ ላይ አገኛችሁ ክኒን፣ ደስ ይላል። ያው ነጻ ነው። ከዛ ትውጡታላችሁ ስለታመማችሁ። ምንም ነገር የለውም። አንደኛ የመድኃኒቱ አይነት ምን እንደሆነ ፓራስታሞል ይሁን መንገድ ላይ ያገኛችሁት ምንም ነገር የለውም። ጽሑፍ ነገር የለውም፣ ግን ክኒን ነው። አንደኛ ፓራስታሞል ይሁን አታውቁም መርዝ ይሁን አታቁ። ኤክስፓየር ዴቱ አልተገለጸም። የወባ ነው የምን ነው አታቁ። ምንም ነገር የለውም ግን መድኃኒት ነው ይሄ ኪኒን ነገር ነው። ትወስዱታላችሁ አላችሁ። ብትወስዱት እኮ ቢበዛ ቢበዛ ይገላችኋል። አንደኛ መድኃኒቱ የምን እንደሆነ ካልታወቀ፣ ሁለተኛ ኤክስፓየር ዴት ካሌለው፣ የት እንደተመረተ ካልታወቀ መርዝም ሊሆን ይችላል። አንዳንዴ በዚህ መልክ የሚሰራ መርዝ አለ። አትወስዱትም ትጥሉታላችሁ። ለስጋችሁ ለስጋችሁ ጊዜያዊ ለሆነው ስጋችሁ ማለት ነው መሞታችሁ ለማይቀር በዛ ላይ ታዲያ ወደ ዘለዓለማዊ ህይወት ስትመጡ ከዚህ በላይ መጠንቀቅ የለባችሁ ይሄ እኮ የህይወት ጉዳይ እኮ ነው ለዘለዓለም ሊገድላችሁ ይችላል ስጋ እዚሁ ሟች ፈራሽ ነው ለዚያ የምትጠነቀቁትን ያህል እንዴት ነው ለዚያኛው ትልቁ የማትጠነቀቁት እንዴት ነው ይህንን የምትትሉት ነው ቀጥታ ጃሃንም ውስጥ ለዘላለም የሚያስቀምጣችሁ ነገር እና እኛ ከስጋ በላይ የምንጠነቀቀው ለመፍጫችን አነስዶ መጽሐፍ ቅዱስን አንወስደውም፣ ልክ ኪኒኑን እንደማንወስደው ሁላ። ኢብሮ፣ የምጨምረው ነገር አለ። አይ በጣም የሚገርም ነገር ነው ሳላ። በተለይ ኦንሊ ጋርድ ነውስ ያለው ነገር በቃ ማንም ማያቀውም ማለት ነው። እና በዚህ ልክ ቸርች ፋዘር ሰዎች እንዲካሉ ሳላ። እና በቃ ዝም ብለህ ነው እንደ በግ ነው ቹ እየተባልክ ሂድ በዚህ ጋ እየተባልክ መውሰድ ብቻ ነው ማለት ነው። በቃ መዋጥ፣ ተዋጠለህም አልተዋጠለህም ማን የጻፈው። ጠዋት አንዱ ስውያይ እንደዛ ነው ያለኝ። በቃ ምንም ምን አገባኝ ስለሱ ምናምን አልክ። አሁን ያልከው መልስ ስለሱ ነው የሚሆነው፣ እና እኔ ምንም የምለው ነገር የለም። ያው መጽሐፍቶቹ እያንዳንዳቸው የማይታወቁ ስለመሆናቸው እስኪ አንድ ሁለት ነገር ላሳያችሁ፣ ና ከዛ ሳላ ትቀጥላለህ። ልብ አድርጉ እንግዲህ ቅድም እንደነገርኳችሁ እነዚህ የማይታወቁ የተባሉት መጽሐፍቶች ከነሱ ከራሳቸው መምህራን፣ ለምሳሌ መጽሐፈ ነገስት ፔጅ አንድ መቶ ሰላሳ ስድስት ላይ ምን ይላል? ስለ እስራኤል እና ስለ ይሁዳ ንጉሶች የሚተርኩ አንደኛና ሁለተኛ ነገስት መጽሐፍ ብሎ ያስቀመጠው ይህም መጽሐፍ ማለት ነው። ምን ተብሏል? እሺ ስል ገባብኝ፣ ይሰማል። አሁን ያ ይሰማል። እሺ እና ሲሪየስሊ እና ልቀበለው በቃ ማን አልታወቀም። እና ምን አገባኝ እኔ ካልታወቀ በቃ። እዛ ሌላ የያዙት እራሳቸው እንዴ፣ የሳሙኤል መጽሐፍ መጽሐፍ ሳሙኤል ምን አለ? ማን እንደ ጻፋቸው አልተገለጸም። ጋይስ፣ አይታወቁም። ጻፊያቸው አይታወቁም። አረ በጣም ብዙ ልናመጣ እንችላለን። በጣም ብዙ ሰቆቃወ ኤርሚያስ ጸሐፊ ኤርሚያስ መሆኑና አለመሆኑ አልተገለጸም ጋይስ። አረ ነቃ በሉ እሺ እኛ ምን እናድርገሽ? መጽሐፈየ መጽሐፈየ ጸሐፊ ማን እንደነበር አልታወቀም። አረ በአላህ ሲሪየስሊ፣ ሲሪየስሊ እና ይሄንን ተቀበሉ እያላችሁ። መጽሐፍ አስቴር መጽሐፍ አስቴር መጽሐፉን የጻፈው ማን እንደሆነ አይታወቅም። ይሄ አረሳላ ራ አንድ በል። እኔ ይህን የማይመለከተኝም። እኔ የማውቀው ነገር የለም። እና እንዴ እና ይህን ነው ተቀበሉ። መጽሐፈ መሳፍንት መጽሐፍ መጽሐፉን ማን እንደጻፈው፣ ምንጊዜ እንደተጻፈ እርግጦ አይታወቅም። ኦኬ እሱ ስልክ ገቡ ነው አንዴ ስልክ እየገባብኝ ነው። ቆይ እሺ። ስለዚህ መጽሐፉ ደራሲው አይታወቅም። መች እንደተጻፈ አይታወቅም። ማን እንደጻፍ አይታወቅም። ናና ውሰድ ይሉናል ክርስቲያኖች፣ ኑ እናመኑበት። አናምንበትም። ቴንኪዩ። አናምንበትም። መጀመሪያ እስኪና ማን ንደጻፉ ንገሩ፣ ስሞቻቸው ንገሩን። ማስረጃ አላችሁ? መጽሐፍ አስቴር ማን ንደጻፈው ማን ነው የሚያውቀው? መጽሐፍ አስቴር የአምላክ ቃል ንብራቸው ነው የምትቀበሉ? እስኪ ማን የጻፈው ፕራይማሪ ሶርስ ማስረጃ ስጡን። ፕራይማሪ የሆነ ሶርስ ይህም በተመለከተ የራሳቸው መዝገብ አቀ- የመጽሐፍ ቅዱስ ሶስቱን ያዘጋጁት ማለት ነው ኦርቶዶክስ፣ ካቶሊክ እና ፕሮቴስታንት በተሳተፉበት ይ የመጽሐፍ ቅዱስ መዝገበ ቃላት ላይ እኛ አናውቅም ነው ያሉት። ከላይ ከላይ ያሉ መጽሐፉን የሚያሳትሙ ሰዎች ማን እንደ ጻፈው እኛ አናውቅም፣ ሊትራሊ እኛ ጸሐፊ ያኖቻቸውን አናውቅም ካሉን እንዴት ነው የአምላክ ቃል ነው ብለን መጽሐፉን የምንወስደው? እንዴት ነው እንደ አምላክ ቃል የምንቀበለው? ክርስቲያኖች ማን እንደጻፈው የማይታወቅ የሆነ ሰነድ የአምላክ ቃል እነዚህ ከሆነ መጽሐፍ ቅዱስን እንደ ትክክለኛ ሂስቶሪካል ዶኪመንት ራሱ ማን ወስደው፣ ሂስቶሪካል ዶኪመንቱ ራሱ የምር ትክክል የአምላክ ቃል ቀርቶበት እኮ ነው የምላችሁ። የአምላክ ቃል መሆኑ ቀርቶ ወደ ጎን አድርጉት እሱን፣ እሱ ቀርተዋል። ግን አውቴንቲክ የሆነ ሂስቶሪካል ዶኪመንት ነው ወይ ነው ለመባልም ማስረጃ ያስፈልጋል። አይታቸዋል የአካል የለ ይሄ የአምላክ ቃል ነው አይደለም፣ ሂስቶሪካሊ ክሬዲብል ራሱ አይደለም የሚል ነው እስ አይደለም የሚል ክርስቲያን የለም። እዚህ ውስጥ በጣም ብዙ ክርስቲያኖች አላችሁ እየሰማችሁ፣ ግን የሚቃወም ክርስቲያን አለ ወይ? ኦኬ፣ ይሄንን የሚቃወም ኖ፣ አረ ይታወቃል መጽሐፍ ቅዱስን ማን እንደጻፈ እኛ እኮ እናውቃለን የሚል ክርስቲያን አለ እዚህ ውስጥ? የለም። ካለ ግባ። በጣም ብዙ ነገራቶች፣ አንዱ መጽሐፍ ብቻ ነው መዘዘን የምንጠይቀ፣ አስቴርን ማን የጻፈው ታምንበታል? አስቴርን አስቴርናት እንዳትሉ ደግሞ መጽሐፍ አስቴርን የጻፈው ማለት ነው አይታወቅም። ጾታው ምንድን ነው ጾታው? ሌላውን ተውት። እኔ አይቤት ጾታው ነትነግሩኛል። ጾታ ነው ወንድ ይሁን ሴት፣ ጾታቸው አይታወቅም። አይደለም ማንነታቸው ሊታወቅ ጾታ አታውቁም። ማንነቱን ተውት። ስለዚህ ይሄ በሆነበት ሁኔታ መጽሐፉ እኮ የአምላክ ቃል አይደለም። ሌላ መጽሐፍ እንኳን ሌላ ነገር እንኳን ሊሆን አይችልም። ወደ ቁርአን ስንመጣ እኛ በደንብ እናውቃለን። ቁርአንን የሚለየው ከዚህ አላሁ አክበር ሁሉም ነገር ነው የሚታወቀው። ጋይስ መች እንደተጻፈ፣ እነማን እንደጻፉት ኦኬ፣ እያንዳንዱ ነገር እኛ እናውቃለን። አልሐምዱሊላህ ተቀምጠዋል። እያንዳንዱ ነገር ተቀምጦልናል። እኛ በደንብ ነው ጸሀፊያኑን የምናውቀው። በደንብ ነው የተገለጸው። ከቁርአን ጋር አይወዳደርም። እኔ ዝም ብዬ ነው የማወዳደረው። እያወዳደርኩም አይደለም ባይዘይ። ግን የሚወዳደር ነገር አይደለም አሁን ወረኛ ስንመጣ፣ አንዴ ፋይሌን እንድፈትላችሁ ና ስክራይበል እሺ፣ እዚኛው ላይ በቀበለ የምናውቃለን ስም ዝርዝራቸው ተቀምጦልናል። እገር እና ነገሌ ናቸው። ኢቨን ለዚሁ ብቻ ይሄ መጽሐፍ ራሱ አለ ዘ ስክራይብ ዘ ፕሮፌት፣ ኩታቡ ነቢዩ ሰ ሰለም የሚባል የሙሐመድ ሙስጠፋ ላዘኒ መጽሐፍ አለ። እና የነቢዩን ጸሐፊያን ይዘርዝራል እንደዚህ ከነ ስማቸው ከነ ታሪካቸው። ለምሳሌ ከጸሐፊያኑ መካከል አንዱ ዘይድ ነው አይደለ? ወደ መጨረሻው አካባቢ ያለ ይሄ ሁሉ የቁራን ጸሐፊ ነው። እነዚህ ዘይድ ብኑ አርከም፣ ዘይድ ብኑ ታቢት የሚባሉ ስማቸው ብቻ እኮ አይደለም፣ እኛ ኮ ስማቸው ብቻ አይደለም የምናቀው ዘር ማንዘርቱን ነው የምናቀው፣ ዘር ማንዘርቱን ስሙ ከማወቅ አልፈን እያንዳንዱ ይሄ የነቢዩ ጸሐፊያን ታሪክ ነው። ሌሎች መጽሐፍቶችን ነዛዱል ማያደን ብንወስድ፣ ኪታብ ዛዱል ማያደን ላይ ሁሉም ነገር በቃ ተቀምጠዋል። የነቢዩ ሰው ሰለም

ምን ብሎ ይናገራል? አን ዘይድ ብኑ ሳቢት ዘይድ ብኑ ሳቢት ሲናገር ቃለ በይናማ ናህኑ ሓውለ ረሱሊ ላ ሰለም ንዓሊፉ ልቁርን። በይናማ ናህኑ ሓውለ ረሱሊ ላ ሰለም፣ በነቢዩ ዘንድ እያለን ንዓሊፉ ልቁርን፣ እኛ ቁርን ከተለያዩ ነገራቶች እንፅፍ ነበረ። ንዓሊፍ ያ ታሊፍ እናረግ ነበረ እንፅፍ ነበረ ብሎ ያስቀምጣል። እና እነዚህ በቃ በግልጽ የተቀመጡ ነገራቶች ናቸው። ወደ እናንተ ስንመጣ ግን አናገኝም ኦኬ ወደ እናንተ ስንመጣ በፍጹም አናገኝም። እነማን እንደጻፋቸው መቼ እንደተጻፉ በምንም ታምር ሊታወቅ አይችልም። ይታወቃል ብላችሁ ግቡ እስኪ ይታወቃል ብላችሁ ኑና ንገሩን ንገሩን። ፕራይማሪ ሶርስ ይህ ሀዲስ ፕራይማሪ ሶርሳችን ነው። ሁለት የእምነት መጽሀፍቶች አለነኛ ሁለት የእምነት መጽሀፍቶች አንደኛ አንደኛ ቁርአን ሁለተኛ ሀዲስ ነው። እስኪ ግቡና ከጥንታውያን የእምነት መጽፍቶቻችሁ ማን እንደጻፋቸው ንገሩን። ኦኬ ከምታምኑባቸው መጽሀፍቶች ኑና ንገሩን። በፍጹም አታመጡም። በፍጹም እንድታመጡ አይችሉ። ኢብሮ ሀሳብ አለ እዚህ ላይ። አይ የማይመጣ ነገር እንዴት ይጠይቃል? አንተ ሲጀመር ሳላ፣ በጣም ከባድ ነገር ነው የጠይቀው። እንግዲህ ካልክ፣ ባለፈው እንዳልከው እየስ እንዳይመጣ ያልከው ነገር አለና እንግዲህ እንጠብቃለን። ካለ ያው ቁርአን ላይ አስመልክቶ አላህ ስብሀነ ወተሀላ ሲጀመር፣ በሰነድ አለ ያለው ሳላ። ሰነድ እኮ አለ፣ ሙሉ ሰነድ አለ። እሱን ገልጠን ማሳየት እንችላለን ሙሉ በሙሉ። ማን የማን ተማሪ ነበር? የማን ተማሪ ነበር? እያንዳንዱ አሁን ከፍተን ልናሳይ እንችላለን። ያው ከፈለገ ሰላህ ያሳያቸዋል። እና ሁሉም እያንዳንዱ ከነቢዩ ሰለላሁ ዐለይሂ ወሰለም ነው። ከአላህ አላህ ለጅብሪል ጅብሪል ለነቢዩ ሰለላሁ ዐለይሂ ወሰለም፣ ነቢዩ ሰለላሁ ዐለይሂ ወሰለም ለነ ሰሃቦች፣ ሰሃቦች እንትና ለንትና፣ እንትና ለንትና እንዳለ ይህ ሁሉ ተዘግቦ ተቀምጧል። እና ይህንን ሰላ ያሳያቸዋል። ያው እኔ ሰላት ስለሚሄድ እቸኩላለሁ። ሳላ፣ በደንብ አሳያቸው። ማሻላ ይህ በጣም ገራሚ ፖይንት ነው። ምን ያህል ኮንፊደንስ እንዳለን በዚህ ጉዳይ ላይ ያው ቢያዩ ኸይር ነው እና ቀጥል ሳላ። ኢንሻላህ ሰግጅ ልምጣ። ሰነድ፣ የቁርአን ሰነድ ይሄ ነው። ነቢዩ ከጅብሪል ከወሰዱት በኋላ ተማሪዎችን ያስተምራሉ። ለምሳሌ ዘይድ። ይሄ ዘ ፕሮፌት ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ ናቸው።

ከዛ በኋላ ይሰፋል መሐመድ አልጀዘሪ ሶስት ተማሪዎች ያሉት አንደኛው አልኑዌሪ ሁለተኛው ሪድዋን አልዑቃቢ ሶስተኛው ደግሞ አህመድ አልዑመይቲ ነው እነዚህ ሶስቱም ደግሞ አንድ ተማሪ አላቸው ዘከርያ አልአንሳሪ የሚባል ከዛ በኋላ እሱ ለአልአጀም ዩሱፍ ከዛ ናሲር ናስርዲን አልጠብላዊ ከዛ ሙሐመድ አሳሚዲ ይወርዳል እየሄደ እየሄደ ወደ ማን ይመጣል ወደ ኢሕሳን አብርሃም ይመጣል ኢሕሳን አብርሃም እዚሁ በዘመናችን ያለ ሰው ነው